ኢትዮጵያ በመድያነት ቁጥጥር ደረጃ ሶስተኛ ውስጥ በመካተቷ ደስ ብሎኛል ስሉ ዶክተር ቴድሮስ አድሃኖም ገለጹ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖ በኤክስ ገጻቸው ላይ ኢትዮጵያ ደረጃ ሶስት ውስጥ በመካተቷ እንኳን ደስ አላቸው የሚል መልእክት አስተላልፈዋል። እዚህ ደረጃ ውስጥ በመግባቷም አሁን ከአፍሪካ ከግብጽ፣ ጋና፣ ናይጄሪያ፣ ደቡብ አፍሪካ፣ ታንዛኒያ፣ ዝምባብዌ፣ ሴኔጋልና ሩዋንዳ ጋር መቀላቀሏን አስታውቀዋል። ይህም አፍሪካ የአገር ውስጥ ምርትን እንዲሁም ደህንነትን ጥራቱ የተጠበቀ መድኃኒትን ወደ ማሻሻል እየተቃረበች መሆኑን እንደሚያሳይ ገልጸዋል። የአለም ጤና ድርጅት በአወጣው መግለጫ እንደገለጸው ደግሞ ኢትዮጵያ ደረጃ ሶስት ውስጥ ልትገባ የቻለችው በምግብና መድኃኒት ቁጥጥር ባለስልጣን ቁርጠኝነት የተነሳ ነው። ባለስልጣኑ ከውጭ የሚገቡ መድኃኒቶች፣ ክትባቶች አለም አቀፍ ጥራትን ብቃትንና ደህንነትን ያሟሉ እንደሆኑ ከፍተኛ ስራ ማከናወኑን አስረድቷል። የአለም ጤና ድርጅት በመግለጫው ይህንን ደረጃ ማሻሻያ የሰጠው ሁለት መቶ ሀምሳ መስፈርቶችን በመገምገም እንደሆነ ጨምሮ አስረድቷል። የአለም ጤና ድርጅት ደረጃ ሶስት ማለት የተረጋጋ የተቀናጀ እና በአግባቡ የሚሰራ የቁጥጥር ስርዓት እንዳለ የሚገልጽ እውቅና ሲሆን ከዚህ ቀጣዩ ደረጃ አራት የመጨረሻውና ከፍተኛ ደረጃ ነው። ሜኪታ ፕሮ ሰብስክራይብ በማድረግ ወቅታዊ ነጻጽር መረጃ አገኙ። ሰላም ቆዩልኝ።